ባካችሁ ከእኔ ተማሩ። አካውንቴን እየነገርኳችሁ ነው። አይዲ ዘጠና ዘጠኝ ሰላሳ ሰማንያ አራት ዜሮ አንድ ነጥብ አምስት የሚል ሌላ አጥፍቼ ነው የወጣሁት። ማርያምን ነው የምላችሁ በየቦታው አኩሴው ይህ እንደዚህ ስሩ እንደዚህ ስሉኝ። ሰላም ነው የታወቃችሁ ፖፖ ተጠቃሚዎች ማለት ነው። የማያውቀኝ የለም እኔን ማለት ነው። ህይወቴን አበሳጭቶ አሁን እሰራለሁ ሁሌ አሜ ወይም በሙሉ ተቆጣጥሮኝ እሰራለሁ። ገንዘቤን ፖፖ ላይ ብቻ ነው የማጠፋው። ፖፖ አፕሊኬሽን የሚባለው ነገር ድንኳን ጥዬ ማልቀስ ነው የቀረኝ። ምንድን ነው የምፈልጉት? ምንድን ነው የምፈል አልፈልግም፣ ፖፖ አልፈልግም። የራሴ ሽንት ቤት አልጸዳድም አለኝ አልጸዳድም አላል ማርሻል በዚህ አፕ አማካኝነት እንዴት በጣም ብዙ ወጣቶች እየታጨዱ እንደሆነ እና አፑን ለመጠቀም ስልካችሁ ላይ ስታወርዱም አክሰፕት የምትሏቸውን ተርሜን ሰርቪስ የፖፖ ላይቭ አፕሊኬሽን ማለት ነውና ከእናንተ የሚፈልጉትና የሚወስዱት ነገር አለ። ፖፖ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ነገር ግን ከቲክቶክ የፊት አሻራን እና የአይን አሻራን በመስወር ነው የሚከፍቱት። ሴቶችን ብቻ ነው ሪኮመንድ የሚያደርገው አፕሊኬሽኑ፣ ወንዶችን ብዙ ጊዜ አይቀበልም። ሰዓት ስክሪኑ ፊት ይቀመጣሉ አፕሊኬሽኑ ገና ለመጀመሪያ ስትከፍተው አስር ሺ ፖይንት እንዲሰጥ፣ ለሁለት ሰዓት እየደገሙ ነው፣ እዛው እየደገሙ ነው። ሁለት ሰዓት ያክል አንቺ ፍጥጥ ገለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። ከነዛ መናፈስ ይልካሉ። የዛን ሰው ማንነት ዋሻራ ስለወሰደ ምንም ስላለ መናፈስ የሚፈጥና ይልካል ና በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። ሰላም ሰላም ወደዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ እንግዲህ እናንተን ይጠቅማል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። ፖፖ ላይቭን ይመለከታል። ፖፖ ላይቭ ብዙዎች እንግዲህ ገንዘብ እያገኘንበት ነው የሚሉት አፕሊኬሽን ሆኖ ነገር ግን እንግዲህ ከሰሞኑ ደግሞ ብዙ እየተወራበት ይገኛል። ከፖፖ በስተጀርባ ያለው ሚስጥርስ ምንድን ነው? በተለይ ደግሞ ከወንዶች ይልቅ ሴቶችን ያበረታታል ፖፖ ላይቭ ከሰሞኑ መምህር ተስፋዬ አበራ ፖፖ ላይቭን በተመለከተ አንድ ያጋለጠው ሚስጥር አለ። እንዲሁም ደግሞ ሌሎችም እንግዲህ ስለ ፖፖ ድብቅ ሚስጥራት እተናገሩ ይገኛሉ፣ ስንም የምንመለከት ይሆናል። መምህር ተስፋዬ አበራም እንግዲህ ሰሞኑን ፖፖ ላይቭን በተመለከተ አንድ ቪዲዮ አጋርተውናል። አንድ ታዋቂ ሴት ናት፣ እዚህ ፖፖ ላይቭ ላይ የተሰራችውን ጉድ እሷ የገጠማትን ነገር ጥቂቱን እንመልከት እስቲ። ስሟት ቅድም ነው የተነጋገር ነውና አሁን ነው እዚህ ጽሑፏን ሳየው ፖፖ መምህር ስለ ፖፖ አውራል። እንዴት ነሽ? ደህና ነሽ ወይ? ላይቭ እየተከታተልሽ እንደሆነ አይቼ ነው። እየተከታተልኩ ፖፖ ምናምን ብለሽ ስጽፊ ጊዜ ፖፖ ነው አይደል? ባዞ ሽንት መሽኛው መሆን አለበት መጸዳጃው እንጂ ምንድነሱ ነገር? እስቲ ንገሪኝ። ፎኮ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ለየት የሚያደርገው የፊት አሻራን እና የአይን አሻራን በመሰወር ነው የሚከፍሉ። ሌላው ለየት የሚያደርገው ደግሞ ሴቶችን ብቻ ነው ሪኮመንድ የሚያደርገው። አፕሊኬሽን ወንዶችን ብዙ ጊዜ አይቀበልም። ሴቶችን ነው መርጦ የሚቀበልና ልክ ሴት በስሟ በፎቶዋ ፕሮፋይል አድርጋ ስትገባ ላይቭ እንድትገባ አሻራ ትሰጣለች። የፊቷን አሻራ ወደ ላይም ወደ ታችም ወደ ፊትም ወደ ግራም ወደ ቀኝም ብላ በአራቱ ማጠቃ ዞራ ያነሳታል እና ፎቶን እዛ ሰክሰስ ሆኗል እና አዟችቻለች ብሎ ላይ ያስገባል እና እዛ ላይ ላይ ተቀምጠው ብቻ ነው በቃ የሚባለው። ማንም መቶ የሚያይቅም በቃ ፍልቄቱም ራሱ ነው የሚያይቅ መናገረ ሰው የለም የሚያጫወት ሰው የለም። እዛ ላይ ዜጎች ሆናለ ያ በዛ ሰዓት ላይ መናፍስት መጥቶ ወደ አንተ ይገባሉ ማለት ነው። ረጅም ሰዓት ነው እዛ ስክሪኑ ፊት የሚቀመጡት። አፕሊኬሽኑም ገና ለመጀመሪያ ስትከፍተው ከፍተው አስር ሺ ፖይንት እንዲሰጥ ለሁለት ሰዓት ላይቡ ላይ አፍጥጠህ ቁጭ ስትል ነው። ለሁለት ሰዓት ላይቡ ላይ አፍጥጦ መቀመጥ። አዎ ነቅነቅ ማለት የለብህም። ካልሆነ ከላይቡ ላይ ፊት ነቅነቅ ካደረግ ስክሪንሾት ያደርግልህና ሚሴጅ ይልክልህና ከላይቡ ስላልነበር ከማያ ነገር እያሳየ ስለነበረ ይህ ፖይንት አልተመጠቅበን ብሎ ዋርኒንግ ይገባል ማለት ነው። እየደገሙ ነው፣ እዛው እየደገሙ ነው። ሁለት ሰዓት ያክል አንቺ ፍጥጥ ገለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። ከነዛ መናፈስ ይለካሉ። ሁለት ቀን ሶስት ቀን ከተቀመጡ በኋላ ሰላሳ ሺህ ፖይንት ወይ በሁለት ቀን ሀያ ሺህ ፖይንት ከሰጠ በኋላ አንዳንድ ሺህ ፖይንት ነው የሚሰጠው። ያ ፖይንት ማለት ዶላር ሆነ ማለት አይደለም፣ እሺ ከመቶ ሺህ ፖይንት እስከሚሞላ ድረስ ምንም አይነት ብር ማንቀሳቀስ ወይ ማውጣት አይችሉም። እነዛ ሰዎች ያን መቶ ሺህ ፖይንት እስኪሞላ ድረስ ወይም እስኪሞላ ድረስ በየቀኑ በየሀያ አራት ሰአቱ አንድ ሰዓት ላይ መቀመጥ አለባቸው። አንዳንድ ሺ ፖይንት እየጠቀሙ አሊያን ደግሞ ምንድነው ቪአይፒ ምናምን የሚባሉ ነገሮችን በገንዘብ መግዛት አለባቸው። ኮይን ካላቸው ኮይን ገዝተው ቀይረው ከአካውንታቸው ቪአይፒያቸውን ከፍ እያደረጉ ደረጃቸውን ከፍ እያደረጉ ማሳደግ አለባቸው። በዚህ አጋጣሚ ሳይፈልጉ ራሳቸው አካውንታቸውን አንቀሳቆ ብራቸውን ያስበላሉ ማለት ነው። ያንን ማድረግ የማይችሉ ሰዎች ደግሞ እዛው ላይቡ ላይ ይቀመጡና የሰው ቤትም ላይቭ ላይ ሄዱ ኮይን እየለቃቀሙ ኮይን ከሰው ጋራ ኤክስቼንጅ ይደራረጋሉ። በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። እንደውም ልጅቷን ፈልጌ አጣኋት እንጂ ልጅቷን ባገኛት ዋናውን ሪከርዶን ፈልግ ያጣው እንጂ ሪከርዶን ባገኘው ወደ ደስ ይለኝ ነበር። ሼኪው አይቀር ዲያቆኑ አይቀር ዘማሪው አይቀር ሁሉም እዛ ነው ኮሚሽን የሚያገኙ ኮሚሽን ስላለ ለዛ ኮሚሽን እነሱ ተጠቃሚ ሆነው ብር ይከፈላቸዋል። እና ያችን ገንዘብ ለማዋወሪያ ቲክቶክም ቴሌግራምና የስሳት እየለቀቁ ሰዎችን በቃ ወደዚህ ነገር በብዛት አስገብተዋል ማለት ነው። ቅምደ ተፋጠ ከስሬ ነው ጋራ ከራስ ጋራ ተፋጠ ብለን በስክሪኑ የሚገባ መናፍስት ወደ አንተ ከገባ በኋላ እሱ ካደነዘዘ በኋላ ትንሽ የነገር ያቀምትና ከዛ በኋላ ቪይፒ ግዛ፣ ቪይፒ ግዛ እያለ ቪይፒ እያስገዛ አካውንት ላይ ያለውን ብር ይመዘግዛል። አንድ ቦትረፎ መናፍስት ወደ ውስጥ ይገባሉ። እንደ ጸሎት ሰዋ ይሻማል። ወደ ቤተክርስቲያን መሄድ የለም። ከሰው ጋር ሰውን እጠላለዋለች። እንደውም ያቺ ልጅ በጣም በጣም ያዘንኩት በእነዚህ ልጆች ሶስት አመቱ ነው። አሁን በቅርብ ቀን ነው አኒቨርሰሪ ያከበሩትና ከኢትዮጵያ የመጀመሪያዋ ነኝ ማለት እችላለሁ። ሶስት ሁለት አመት ከምናምን ነው ዛፕ ላይ የቆየሁት ከአፍሪካ አንደኛ በመውጣትም ራንክ ተሸላሚ ነበርኩኝ። ውሸት ከመሰላችሁ ፖፖ ተጠቃሚ ካላችሁ እዚህ ውስጥ 99 30 84 0 አይዲዬ ነው። ሌቪል 39 ነው። ሁለት አካውንት ነው ያለኝ። ኤጀንሲ ነኝ። እዛ ውስጥ እንደኔ የሚሰራ ማንም የለም። ነገር ግን ማለት ነው እዚህ ጋር አሁን 666 ሲባል እኔ አሁን እያንቀጠቀጠኝ ነው የማወራው ማለት ነው። ሙሉ ህይወቴን የተበላሸው እባካችሁ ከኔ ተማሩ። አካውንቴን እየነገርኳችሁ ነው አይዲ 99384015 ሚሊዮን አጥፍቼ ነው የወጣሁት። ማርያምን ነው ምላችሁ። በየቦታው አፕሲ ይሄ እንደዚህ ስሩ እንደዚህ ስሉኝ። ሰላም ነው የታወቃችሁ ፖፖ ተጠቃሚዎች ማለት ነው የማያቀኝ አለ ምን ማለት ነው። ህይወቴን አበሳጭቶ አሁን እሰራለሁ። ሁሌ አምሮዬን በሙሉ ተቆጣጥሮኝ እሰራለሁ። ገንዘቤን ፖፖ ላይ ብቻ ነው ማጠፋው። ሌላ ነገር ማሰብ አልችልም። ከፖፖ ውጭ ምንም ነገር ማሰብ አልችልም። እየሰራው ገንዘቤን የማጠፋው እዛ ነው። እባካችሁ እህቶች ከእኔ ተማሩ። እኔ እንደኔ በውስጥ የሚያለቅሱ ሜዲያ ላይ የማይወጡ ብዙ ሰዎች አሉ። በውስጥ የእውነቴን ነው የምነግራችሁ። እኔ በጣም ጠንካራ የሚባል የሚባል ሰው በጣም ጎበዝ ታታሪ ሰው ነበርኩ። አሁን ግን እንደ ፖፖ ህይወቴን አበሳጭቶኛል። እምባ ሳይሆን ደም እያለቀስኩ ነው። ግን አሁን እዚህ ጋር ተለጥፎ ሳይ በየቤቱ በቃ ደህ እንዴት ነሽ ሲል ደህና ነኝ እያልኩ ብቻዬን የማነባ ሰው ሁኜ እና አንዳንድ ሰው አሁን እዚህ ጋር ብር ይገኛል ይላሉ። የፊት አሻራ ሰጥታችሁ ስትገቡ ላዩ ላይ አይታችኋል። ላዩ ላይ እንደዚህ ካሜራ ጋር እንኳን የአይናችሁን ካለ ስንት ጊዜ እንደሚቀያይሩ አይታችኋል። እስኪ አይዲን ሰርች አድርጋችሁ እኔ ስንት ሚሊዮን ኮይን እንደሰራሁ ገብታችሁ ሰላሳ ዘጠኝ ሌቭል ለመድረስ ስንት ሚሊዮን እንደሆነ ውሸቴ እንዳይመስላችሁ ሰርች አድጋችሁ ማግኘት ትችላላችሁ። የምናገረው እውነት ከመሰላችሁ ማለት ነው። አሁን በአጠቃላይ እኔ ምንም ነገር ማሰብ አልችልም። አይሚሮይን ይዞታል። በቃ እባካችሁ ነው ምለው። አሁን እዚህ ጋር በየቦታው እባካችሁ፣ ባካችሁ ነው። ይህ እንደዚህ ነው ይሄ ጉድ የሚሰራለ ምናምን ይላሉ። ማለት እንደኔ ሚዲያ ላይ ወጥተው እንደዚህ የማይናገሩ በውስጥ ብዙ እህቶች እያለቀሱ ነው የእውነቴ ነው የምነግራችሁ ማለት ነው። ለመጀመሪያ አዎ ጥሩ ነው። እየቆያችሁ ስትሄዱ ብዙ ነገር አለ ውስጥ ውስጥ ውስጥ ውስጥ እዛው ደግሞ እየቆያችሁ ኮይና ፖይንት እንትን እያላችሁ ስትሄዱ በብራችሁ አውታችሁ ብዙ ነገር ይጋብዘዋችኋል። ያላችሁን ገንዘብ እስከምታጡ ፈቅዳችሁ ገብታችሁ ብራችሁን ገዝታችሁ ብራችሁን ስጨርሳችሁ እስከምትወጡ ድረስ ኮይን ይዛቸው ራሳችሁን አይምሮችን እንኳን ራሳችሁ ማዘዝ አትችሉ። እነሱ ናቸው የሚቆጣጠሯችሁ የእውነት እዚህ ጋር ቁማር ምናምን አትበሉ። እኔ እግዚአብሔር ነው የምላችሁ፣ አንድ ነጥብ አምስት ሚሊዮን በላይ ነው ብር ያወጣሁት። አሁንም እየሰራሁ ገብቼ እዛ ውስጥ እንትን እንድንጠዋሚ ወይምራሴን ራሲ ማዘዛችን በቃ የምሰራውን ነገር በቃ በሙሉ በረከቴ ሁሉ ነገር አጥቼ ያለኝን ገንዘብ ጨርሼ ብቻዬን አሁን እያለቀስኩ ነው የምሰራውን ነገር ደግሞ ራሴ ወደፊት የምሰራውን እዚህ እጅዛ እንደዚህ ማድረግ አለብኝ ነው አሚሮ ውስጥ የሚያስበው ። ብዙዎቻችሁ እንደ ጥሩ ነገር ያላችሁ እዚህ ጋር ባታስተዋውቁ መልካም ነው። ውሸት ከመሰላችሁ እኔ ሁለቱንም አካውንቴን እሰጣችኋል። ገብታችሁ ቼክ አርጉት። የአንደኛው ሌብር ሰላሳ አምስት ነ የአንደኛው ሌብር ሰላሳ ዘጠኝ ነው። ሌብር ሰላሳ ዘጠኝ ዘጠና ዘጠኝ ሰላሳ ሰማኒያ አራት ዜሮ ሰርች አርጋችሁ የኔ ፕሮፋይል ታወጡና ሰላሳ ዘጠኝ ሌብር ለመድረስ ስንት ሚሊዮን እንደሆነና ስንት ብር እንደሚሆን ቼክ ማለት ትችላላችሁ። የሰላሳ ኮፒ ሊንክ አድርጎ ቤተሰብ ይህ የምንፈቶ ማየት ነው። ገና አስራ ስምንት ሺ ላይ እስ ኦኬ። አስረዱኝ። ደግሞ ከዚህም በፊት በቲያንስ በሚባለው አፍ ነው እህቶቻችን ተበልቶ ተበልቶ ተበልቶ ተበልቶ፣ አሁን ደግሞ ፖፖ ላይፍ ነፃ ነው እየተባለ ነፃነቱ አይደለም፣ ብርን ማባረር አይደለም፣ ነገ ዋጋ ያስከፍለኛል፣ ነገ ነምሴን ዋጋ ያስከፍላታል ነው የሚለውን ማሰብ ነው። እንኳን አንድ ቀን በገባሁት እንዳደረገኝ እኔ ማለት ነው፣ ጭንቅላት እንደሚበጠበጥ ከተሸወዱ በኋላ በጌሾ ቀጣ፣ ማንም ሰው ያመጣ ሲባል በርበር ይበሩ ያለው ማለት ነው። አጠቃላይ እዚህ ፖፖ የሚባለው ባዞ ውስጥ የምትጸዳዱ ሰዎች እንደ በቃ ቁጭላችሁ ሱሪ አውልቃችሁ የተጸዳዳችሁ እንደሆነ ነው የሚቆጠረው። ገንዘባችሁን ተበልታችሁ ስራ ፈታችሁ እያማጣችሁ እንደሆነ ነው መቁጠር ያለባችሁ። ምጥ ላይ ናችሁ። እንግዲህ ብዙ እየተባለ ይገኛል ስለ ፖፖ ሴቶች የበለጠ ገንዘብ የሚሰሩበትም አፕሊኬሽን ነው ይባላል እና ይህ ስለምን ሆነው ይህ አሰራሩ እንዴት ነው ከቲክቶክ ከዩቱብ ከምናቃቸው ፕላትፎርሞችም ተየት የሚያደርገው ነው እና ወንድማችን ደግሞ አንድ ያሳየው ቪዲዮ አለ አብረን ተከታተለን እንመለስ እርግጥ የሆነ ስፔሲፊክ የሆነ ማስረጃ አታገኙም። በጣም ብዙ አይነት ብዥታ የሚፈጥሩ መረጃዎች ነው ጉግል የሚሰጣችሁ ወይም ደግሞ የምታነቧቸው ዌብሳይቶች ላይ የምታገኙት ና ነው ትኩረት የሚደረገው አፍሪካ ውስጥ ያሉ አንዳንድ ሀገሮች እንደ ሀገሮች እንደነዚህ አይነት አፕሊኬሽኖች ወይም ደግሞ ኢንተርናሽናሊ የሚሰሩ አፕሊኬሽኖች ውስጥ ገብተው ትራንዛክሽን መፈጸም አይችሉም። አንደኛ አክሰሱም የለም፣ ሁለተኛ ደግሞ ጨላውም የለም እና እዛ ላይ ቁጭ ብለን እንግዲህ ፖፖ የሚባለው አፕሊኬሽን ሂደቱን የምታውቁ ሰዎች ታውቃላችሁ እዛ ላይ ብዙ ኢምፖቨሪሽድ አገር ላይ ያሉ ሰዎች ቁጭ ብለው የሆነ ሰው ገንዘብ እስኪሰጣቸው ኮይን ሊሆን ይችላል፣ ዋሬቨር እዛ ላይ ትራንዛክሽን የሚካሄድባቸውን ከረንሲዎች ለመቀበል ቁጭ ብለው የሚሰሩ ሰዎች ናቸው። የሚፈለገው የእናንተን ቁጭ ማለት ስለሆነ ማለት ነው። ለምን እንደሆነ እንመጣበታለን። ታዲያ ወገኖች፣ የትኛውንም አፕሊኬሽን ስልካችሁ ላይ ስትጭኑ መጫን ብቻ ሳይሆን እያደረጋችሁ ያላችሁት አፕሊኬሽኑ ከሚላቸው ነገሮች ጋር በውስጥ አዋቂነት እየተስማማችሁ ነው ያላችሁት ማለት ነው የሚወስዱት ማለት ነው። ዳታ ከእናንተ የሚወሰዱት ዳታዎች ፒይይ የሚባል አለ። ፒይ አይ ማለት ፐርሰናሊ አይደንቲፋይብል ኢንፎርሜሽን ይባላል ፒ አይ አይ ማለት ወገኖቼ፣ የእናንተን የግል ዳታ ኤኒቲንግ፣ ስልካችሁ ላይ የሚገኝ ኤኒቲንግ እናንተን የሚመለከት ዳታ ሊሆን ይችላል። ፐርሰናል አይደንቲፋየብል ኢንፎርሜሽን አባውት ዩ ሜይ ቢ ኮሌክትድ ዲሪንግ ዳውንሎድ ፕሮሰስ፣ ወይም ደግሞ ስልኩ ላይ ይህንን አፕሊኬሽን ስትጭኑት በፕሮሰሱ መካከል የሚቆጥር ፐርሰንት ብቻ ሳይሆን የምንወስደውም ዳታ አለ ነው ወይም ማለት ወገኖቼ፣ የሚቀራቸው ነገር የለም ማለት ነው። እናንተ ስልክ ውስጥ ያለ የእናንተ ብቻ ሳይሆን የእናንተ አድሬስ ነው፣ ወይም ደግሞ ኮንታክት ኢንፎርሜሽናችሁ ውስጥ ያለ የተመዘገበ ስልክ፣ ሴቭ የተደረገ ፎቶ ካለው ምን አለፋችሁ እንቀጥለው ዝም ብለን ማለት ነው። ሌላ ችግር እንዳንፈጥር ደግሞ ዩዘር ጂኦግራፊካል ሎኬሽን ዲቫይስ ኤንድ ኮኔክሽን ኢንፎርሜሽን አይፒ አድሬስ ዲቫይስ ካፓቢሊቲ ኤንድ ባንድ ዊዝ ይላል። ብዙ አፕሊኬሽኖች በዋናነት ገንዘብ የሚሰሩት እናንተ ጊፍት ስትገዙ ከእናንተ ላይ ጥንጥንጥ እየወሰዱ ብቻ አይደለም፣ ነገር ግን የእናንተን ዳታ በዋናነት ማይንድ በማድረግ ሌላው ለምንድን ነው ጠይቃችሁ ታውቃላችሁ? ብዙ እንግዲህ ይሄንን የሚሰሩ ሰዎች ስለማትጠይቁም ነው። አንዳንድ ነገሮች ውስጥ ገብታችሁ በዛ በኩል አጋንንት የሚገናኛችሁ ስትገቡ እንደምታውቁት የዚህ አፕሊኬሽን ላይ ስትገቡ ፊታችሁ እስካን ይደረጋል። እንደዚህ ያላችሁ እንዲ ያላችሁ ወደ ታች ወደ ጎን ማለት ነው እንግዲህ ከጀርባን ፊት ካላችሁ ዞራችሁ እስካን ታስደርጋላችሁ ማለት ነው። አውቴንቲኬሽን ነው ይላሉ ማንነታችሁን ለማረጋገጥ ማን እንደሆናችሁ ለማወቅ ነው ብለው ያው ለራሳችሁ ጥቅም እንደሚሰሩ ነው የሚነግሯችሁ። ፊታችሁን እስካን አድርጋችሁ ስትገቡ እዛ ጋር ስትቀመጡ መንቀሳቀስም አይቻልም አሉ። የሆነ ሰው ከገባ ከእናንተ ውጪ ይቀጣችኋል፣ ገንዘባችሁን አይሰጣችሁም። ስለዚህ የሚፈለገው እኔ ላይቭ ላይ ስገባ ወይም ደግሞ ሴቶች ይበረታታሉ እንመጣበታል። ለምን ሴቶች እንደሚበረታ ሴቶች ስትገቡ ፊታችሁ ቀጥታ መታየታ ያለበት ከጀርባ ምንም አይነት ይኸው ማስታወቂያ ወይ ደሞ የሆነ ጽሑፍ አይነት ነገር መግባት የለበትም። ሁለት ሰዓት ወይ ሶስት ሰዓት እንድትቀመጡ ይፈልጋል። ታይነን ካደረጋችሁ የሆነ ገንዘብ ይሰጣችኋል። ለምንድን ነው እናንተን የሚፈልጓችሁ እዛ ጋ ለሁለት ሁለት ሰዓት? መጠየቅ እኮ አለባችሁ አይደል? ለምንድን ነው ሌላ ሰው ሳይገባ ኢንተራፕትድ ሳይኖር፣ ሳይሆን ቀጥታ ከካሜራዋ ጋር እየተያያችሁ ማውራት ካለባችሁ እያወራችሁ፣ እንደውም በጣም ብዙዎቹ ሲናገሩ ምንም አታወራም፣ ተዘፍዝፈ ቁጭ ብለው ሁለት ሰዓት እስኪሞላ ነው የምጠብቀው። መርዛዊ አፕሊኬሽኖች ውስጥ በጣም ብዙ ወጣቶች ነሆለል እንዲሆኑ ተደርጓል። ሌላው በጣም ያስደንቀኝ ነገሮች ይህንን አፕሊኬሽን ኢንስቶል እንድታደረጉ ኢንቪቴሽን ሊንክ ሲላክላችሁ ከሌላ ከአፑ ተጠቃሚዎች ከሚመጡት የፔጅ ፊት ለፊት ላይ ካሉ ገጾች ውስጥ ይሄ የምትመለከቱት አንደኛው ነው እና እንደምታዩት ፋይን ደ ዋን ሁ ቢሎንግስ ቲዩ የሚል አይነት እሳቤ አለ ወይም ደግሞ ኑና የእናንተ የሆነው ነገር እኛ ጋር ስላለ መታችሁ የእናንተ የሆነውን ነገር አግኙት አይነት ነው። ከታች ደግሞ የተቀመጠውን ፎቶ ነው ላስረዳችሁ ምፈልገው። እንደምትመለከቱት ከታች ሴት አለች። ሴቷ ደግሞ የሆነ ጇን ዘርግታ የሆነ ነገር ለመንካት እየሞከረች ነው። ከላይ ደግሞ የሚንሳፈፍ የሚመስል ወንድ አለ። እሱም ተመሳሳይ ሴቷ ልትነካው ካለው ነገር ጋር በጣታቸው ሊገናኙ አይነት ማለት ነው። ፖፖ አፕ ፖፖ አፕሊኬሽን የሚባለው ነገር ድንኳን ጥዬ ማልቀስ ነው የቀረኝ። ምንድን ነው የምፈልጉት? ምንድን ነው የምፈል አልፈልግም። ፖፖ አልፈልግም። የራሴ ሽንት ቤት አለኝ። አልጸዳድም አላልም። ማርሻል በቃ አልሽ እንዴ ምንድ እንዴ በቃ አልፈልግም። ለምንድን ነው እንዴ እንዲያልፍልኝ የፈለጋችሁት? ያልፈልሽሃል 60 ሺ 50 ሺ 70 ሺ እንዴት ከመጀመሪያ ጀምሮ ነው እንደዚህ 50 እና 60 ሺ ኢትዮጵያ ሼር መደራረግ የጀመረው? ለምን 6 60 60 አልፈልግም። ሁለት ሰዎች ስልኬን የሰጣችሁ ከሳቸዋለሁ ከሆነ በኋላ በቀን ሰባ ቴክስት በቀን 50 ቴክስት። ይኸውልሽ እናቴ ቃልዬ ቃል ስሜን ልቀይረው ስሜን ልቀይር

ይህት ነው ዳኒኤል የፖፖ ሲኖዶስ የእኛ የራሳችን የፖፖ ሲኖዶስ ስራ በኦንላይን ስራ ተብለን እኛ ራሳችን ዘጉ ብለናል። ስድስት ሳ ስድስት በቃ በየሚዲያው ላይ እንላቸው አልሰማሉም። በቃ ገንዘብን ከፍላቸዋለን ብንላቸው ምን ብንላቸው አልሰማ ስላሉ አሁን እኛ ራሳችን አዲስ አብሪኮሽን ይዘ ፖፖ በሚለው ሲኖዶሳችን ጉብ ብለናል። በቃ ምን አገባን ያዳምሪ በሙሉ ይዘነው ገብተናል። አንዳችም ቀይ ሄደም ቆሮ ልጅ ሰራችን ልንጅ አዋረደችን። እዛ ካስገባችሁ በኋላ ምንድን ነው የምታደርጉት? እራሳችን በቃ የሆነ ሃይማኖት አንነካ የምንላቸዋለን ሃይማኖት ምናምን የለም። እኛ ግን የለም፣ የጾነ ሰአታቸው በሙሉ ጊዜ ከሰባት ሰዓት እስከ ዘጠኝ ሰዓት የኛን የኛ የሆነው በቃ እያንዳንዱ ሥራችን ነው የምናሰባችው። እንግዲህ ፖፖ ላይቭን በተመለከተ ለዛሬ ያዘጋጀላችሁ ቪዲዮውን፣ ጉዳቶችን ወይም ድብቅ ሚስጥራት ተብለው የተዘጋጁ ቪዲዮች ይህንን ይመስላሉ። ሌሎች ደግሞ በተቃራኒው በተለይም ሴቶች ወንዶችም አሉ ኤጀንቶች ፖ ኤጀንት ሆኖ ብዙ ገንዘብ እያገኘን ነው ኑ ተቀላቀሉ የሚሉ ሰዎችም አሉ እና እስኪ የተወሰኑ ደግሞ እነሱን እንስማ ተከታዮችን ቪዲዮዎች እንመልከት ተቀብለች ታውቂያለች በደምብ ስንት ያወጣል ሁለቴ አስራ አስር ዶራ አውጥቻሉ በቴሌ እዚያው እዚህ ጋር ታስክ አለ ታስክ ስትሰራ ፕላትፎርም ነው የሚከፍልክ ስለዚህ አንድ ሰው እዛ ገብቶ በትክክል ከሰራ ገንዘብ ያገኛል። አዎ በደንብ መስራት ከሰራ በደንብ ትከፈላለ። በትልልቆች እስከ ሁለት ሚሊዮን በወር የሚከፈሉ ልጆች አሉ። እኔ ስቲል እማቃቸው ብንዘረዝር እራሱ መዘርዘር የምንችላቸው ብዙ ልጆች እንደገባ ወንዶች ሌቭል ፋይፍ ስትሆን ነው ላይቭ መግባት እንችላለን። በቃ የተለያየ ታስካለው ወንዶች 11 ደቂቃ ብቻ ፓርቲ የሚባል ጋር 11 ደቂቃ ብቻ ይቀመጣሉ። ሁለት መቶ ኮይን የሚባል ይሰጣቸዋል። ሴቶች ግን ልክ እንደተመዘገቡ ጀምሮ ላይቭ መግባት ይችላሉ። ሁለ ሁለት ሰዓት ይሰራሉ። ላይቫቸውን ፓርቲ ጋር ሁለት ሰዓት ይቀመጣሉ። ምናልባት ይሄ ቪዲዮ ሲመጣ እግዚአብሔር ለመልካም ሊሆን ይችላል። ይህንን ቪዲዮ እንድታይ እያደረገሻለሁ። እኔ ሰራተኛ ነበርኩኝ። ከዛ ስራ ይለቀቁኝ ምክንያቱም የሆኑ ሰዎችን ወይም የሆኑ ድርጅቶችን የሆኑ አካላቶችን የስኬታቸው ማማ ላይ የማደርስ ድልድይ ነበርኩኝ እንጂ ራሴ ስኬት አልነበረኝም። ስኬት ቢኖረኝም ቢኖረኝም ሕልሜ ጋ ግን መድረስ አልቻልኩም ነበር። ግን ልነግራችሁ የምፈልገው ነገር ቻሌንጅ አለ። ስለዚህ ያችን ቻሌንጅ ደግሞ አብረን የምናልፍ ነው የሚሆነው። ሞክሩት፣ መጀመሪያ ይሆናል አይሆንም የሚለውን በቃ ሞክሩትና አይሁት። አምስት ሳንቲም ካላወጣ ስልክንና ኢንተርኔት የምትጠቀም ከሆነ ምኑን የፈራኸው? ምኑን የፈራኸው? ስለዚህ ናና ሞክር፣ ነና ሞክሪ እኔን ጠይቀኝ። እኔ አስረዳችኋለሁ። ከዛ አብረን እንሰራለን፣ አብረን እናድጋለን፣ አብረን እንለወጣለን። ሀይ ሰላም፣ እንዴናችሁ? ዛሬ ማልፈልገውን ቶፒክ፣ ለእናንተ ስላወራ ነው ማለት ነው። ሰሞኑን ሶሻል ሚዲያ ላይ አብዛኞቻችሁ በጣም ስትነጋገሩበትና እኔም ላይፍ ስገባ ሌሎቻችሁም ሌሎችን ቦታዎች በጣም ብዙ ሰዎች የሚጠይቁት ጥያቄ ነው። እኔ ፕላትፎርም ላይ እውነት ለመናገር መናገር አልፈልግም ነበር፣ ለእናንተ እውነተኛውን ነገር እንድታውቁ ስለምፈልግ ዛሬ ልመልስላችሁ። ፖፖ ላይቭ ምንድን ነው? ይከፍላል አይከፍልም የሚለውን ጥያቄ በአጭሩ ዛሬ መልስላችኋለሁ ማለት ነው። ወደ ፖፖ ላይቭ ስመጣላችሁ ፖፖ ላይቭ ሞስትሊ ኤዥያ አካባቢ፣ ኢንዶኔዥያ፣ ታይላንድ፣ ቻይና አካባቢ የተለመደ ላይቭ ስትሪም የሚያረግ እንደ ማንኛውም ሶሻል ሚዲያ አንድ ፕላትፎርም ነው ማለት ነው። ከሌሎች ሶሻል ሚዲያዎች የሚለየ ላይቭ ስትሪም ብቻ የሚያደረግ የሶሻል ሚዲያ አይነት ነው ማለት ነው። እና በጣም ብዙ ሊሚቴሽኖች አሉበት እና እነሱን ሊሚቴሽኖች አሁን እነግራችኋለሁ አንድ ባንድ ከዛ በኋላ መጠቀም ያለመጠቀም የእናንተ ድርሻ ይሆናል ማለት ነው። መጀመሪያው የፖፖ ላይቭ ሊሚቴሽን ወይም ችግር ግሎባሊ ተደራሽ የሆነ ወይም በዓለም አቀፍ ደረጃ በጣም ብዙ ኦዲየንስ ያለው የላይቭ ስትሪም አፕሊኬሽን አይደለም። ሎካሊ ቻይና አካባቢ፣ ኢንዶኔዥያ አካባቢ ና አሁን ላይ አፍሪካ አካባቢ በተወሰነ መልኩ በጣም እያደገ የመጣ የላይቭ ስትሪም አፕሊኬሽን ነው ማለት ነው። እና የመጀመሪያው ሊሚቴሽን ግሎባል የሆነ ሪች ዳረለን ግሎባሊ ማለት ነው። በሁለተኛ ደረጃ ገንዘብ የሚከፍልበት መንገድ ወይም ሞኔታይዜሽን ሲስተሙ ከሌሎች ሶሻል ሚዲያዎች አንጻር ስታዩት አንስቴብል የሆነ የሞኔታይዜሽን ሲስተም ነው የሚከተለው ማለት ነው። ያ ማለት ኮንተንት ሰርታችሁ የምታገኙት ምንም አይነት የገቢ ምንጭ የለም። ዘ ኦንሊ ምርጫችሁ ላይቭ ስትሪም ላይ መቀመጥ ላይቭ ስትሪም ላይ ደግሞ በተሻለ ሁኔታ ከሰዎች የተሻለ አዝናኝ ኢንተርቴን የምታረጉ ሰዎች ሆናችሁ መገኘትና ከዛ በኋላ ሰዎች በሚሰጣችሁ ጊፍት ላይ ዲፐንድ ያደረገ ነው ማለት። ስለዚህ አንስቴብል የሚሆኑበት ምክንያት ሰዎች በሚሰጧችሁ ነገር ላይ ዲፐንድ ያደረገ ከሆነ ዛሬ የሆነ ነገር ስታገኙ በሚቀጥለው ቀን ላታገኙ ትችላላችሁ። የፖፖን ድብቅ ምስጢራትና እንዲሁም ደግሞ ከፖፖ ገንዘብ እያገኘን ነው የሚሉ ሁለት ጎራዎችን ሁለቱንም ተመልክተናል። እናንተም እንግዲህ ፖፖ ላይ ገብታችሁ እየሰራችሁበት ያላችሁ በቅንነት በተለይም ሴቶች እዚህ ፖፖ ላይቭ ላይ ያያችሁት የታዘባችሁት ነገር ምንድን ነው? እሱን ኮሜንት ላይ ብታስቀምጡልኝ እላለሁ። ሌሎችም ትምህርት እንዲወስዱበት በቅንነት የገጠማችሁን ነገር ብታካፍሉ እንላለሁ። ሌሎችም ደግሞ የተጎዳችሁበትም ካላችሁ እናንተም ሀሳብ አስተያየት ስጡበት። በቀጣይ ደግሞ በሌሎች ቪዲዮዎች የመመለስ ይሆናል። ኢትዮጵያ ውስጥ እንግዲህ ከአሁን በፊት የታወቁት ዩቱብ ቲክቶክ እና ሌሎችም ፕላትፎርሞች አሉ ገንዘብ የሚከፍሉ ዩቱብ ላይ ኮንተንት ስክሬት በምታደርጉት በቪዲዮዎቹ ማስታወቂያዎች ይሄዱ ማለትም ኢትዮጵያ ውስጥ ሳይሆን ሌሎች ሀገራት ላይ የውጭ ሀገራት ላይ ማስታወቂያዎች ሲገቡበት ነው ገንዘብ የሚከፍለው እንዲሁም ቲክቶክ ላይ ደግሞ እንግዲህ ጊፍት እየተሰጠ ላይቭ ላይ ከሆነ እንዲሁም በሰባት ሀገራት አሜሪካን ጨምሮ ባሉ ሰባት ሀገራት በአንድ ቪዲዮ ከአስር ሺህ በላይ ፎሎወር ካላችሁ ቲክቶክም ይከፍላል ኢትዮጵያ ውስጥ ይሄ አልተጀመረም አሁን ደግሞ ፖፖ ላይቭ የተባለውን አፕሊኬሽን ገንዘብ አሰራር መንገድ በጥቂቱ ዛሬ ተመለከታችኋል ብዬ አስባለሁ። በቲክቶክና በዩቱብ ዙሪያ ግን ጥያቄ ካላችሁ አት ሄኖክ ዘድሲ ቴሌግራም ላይ ልታናገሩ ትችላላችሁ። ለረዳችሁ ዝግጁ ነኝ። የእናንተን ዩቱብ ቻናል ሪቪው በማድረግ በማየት ጥልቅ የሆኑ ነገሮችን ተመልከተን ሀሳብ የምንሰጥበትና የምናግዛችሁ ይሆናል። ዩቱብ ቻናላችሁ እንዲያድግ የምትፈልጉ ካላችሁ በቴሌግራም አድራሻ ያናግሩኝ። አዘጋጅና አቅራቢ ሄኖክ ነበርኩኝ። በቀጣይ እንደ እግዚአብሔር ፈቃድ በሌሎች ቪዲዮ ገናኘ ይሆናል። እስከዚያው መልካም ጊዜን ተመኘው።